ሰሚ እዮሲያስ ዩ ማብታም ባላለሁ 12 ዓመቴ ነው። የአንድነት የታዳጊዎች የወጣቶች እና ፕሮጀክት ሰልጣኝ ነኝ እና ሳድግ እንደ ላሚን የማሉ መጫወት የምፈልገው እና ሳድግም ቤተሰቦቼን፣ ሀገሬን እና የኢትዮጵያ ብሔራዊ ቡድን ወክዬ እንደምጫወት ተስፋ አደርጋለሁ። ልክ እንደ እዩ ያስ ያሉ የበርካታ አዳጊ ሕጻናትን የእግር ኳስ ተጫዋች የመሆን ህልምን ለማሳካት በስልጠና በማገዝ የነገ እግር ኳስ ስኬት እየሰራ ያለ የአንድነት የታዳጊ የእግር ኳስ ፕሮጀክት ከተቋቋመ ኦልሞስት 11 አመት ነው። ያው እዚያ አጠቃላይ ኮቶቹ ወደ ስምንት አኬ እንደርሳለን። ይህን ዓላማ ያደርገው ምንድን ነው? አብዛኞቹ አወጣ ሲል እንደምንሰራ መሰረት ያው የአገሪቱ እግር ኳስ እንደምታየው ከታች የሚለው አስተሳሰብ ብዙም አደለም፣ ግድ ከታች መሆን ስላለ በሚል ተናገርንና አሁን ፕሮጀክቱ አሁን ላለበት ደረጃ ደርሰዋል። በዚህ በቆይበት ጊዜም በጣም ሰክሰስ ነው ያደረግነው፣ ወልሞስ ወደ 16 ልጆች ክለብ ጋር የገቡበት ሁኔታ ነው ያለው። እኔ እቺ ሜዳ ተወልጄ ያደግኩባት ሜዳ ነች፣ በልጅነት ለቀበሌ የተጫወትኩባት ሜዳ ነች እና እዚህ ሜዳ ላይ ደግሞ ልጆቹ እያፈራው ነው። አላማችን ኳሱን ለማሳደግ ነው። ከ8 አመት ጀምረን እስከ 17 አመት ነው። ከጀመርን እንግዲህ አብዛኛው ልጆቻችን እያደጉ ወደ ሌላ ክለብ ሄደዋል። እያደጉ እያደጉ ነው በእድሜያቸውን፣ የሚሄዱት ከታች ይነሳሉ። በካታጎሪ ነው ቅድም ያየሻቸው ህጻናቶች አሉ። ከስ እያለ እስከ 17 ዓመት ድረስ እያሰለጥን ነው። ሰልጣኝ ሆኜ እዚህ ከጀመርኩኝ በመጀመሪያ ሶስት ዓመቴ ነው እና እዚህም እየሰራው ብዙ በትምህርቴም እየጎበዝኩኝ ነው። ቤተሰቦቼም ጥሩ ቦታ እንድደርስ እያረዱኝ ነው። እዚህ የምንሰራው ትሬኒንግም በቃ ዘመናዊ የሆነ ትሬኒንግ ነው እና ወደፊትም አሪፍ ቦታ የሚያስደርሱን ይመስለናል። እነኮች እዚህ እንደተለመደው ሌላው ቦታ እንደዚህ ያሰሩ እዚህ እቃውም አላቸው ብዙ ነገር ስላለ እዚህ በጣም ከሌላው ቦታ በጣም የተሻለ አድርጎ ነው የሚያሰሩ ነው። ስልጠናው በጣም አሪፍ ነው። ያው እኛ ከሴቶች ጋር አይደለም አብዛኛውን ጊዜ የማንሰራው ብዙ ሴቶች የሉም እና ከዛም አልፎ ከወንዶች ጋር በምንጮትበት ሰዓት የተለያዩ ከሴቶች ላቅ ያለ ኤክስፔሪያንስ እናገኛለን። የተለያዩ ከነሱ ጋር ሁሉንም ነገር ስለምንጋፈት አቅምም ይኖረናል። በጣም አሪፍ ስልጠና ነው። ከሌሎቹ በተሻለ መልኩ በጣም አሪፍ ስልጠና ይሰጡናል። በሳምንቱ ለቀን እንደሚሰጡ ሁሉ በጣም በቃ አሪፍ ፊዚካሊ ኤክሰርሳይዝ ሁሉ ነገር፣ ሁላችንም ሁላችንም ሰውነታችንን የሚያሳትፍ ነገር ነው ትሬኒንግ የምናደርገው። በተረፈ ጨዋታ እንጨታለን። ፕሮጀክቱ መሰረታዊ የእግር ኳስ ስልጠናዎችን ለህፃናቱ እየሰጠ ሲሆን ለሰልጣኞቹ የመታየት እድል ከመስጠት አንጻርም ሚናው ከፍ ያለ እንደሆነም አሰልጣኞቹ ይጠቅሳሉ። በዚህ ተሰብስቦ መስራት በርካታ በተፈጥሮ እስኪል ያላቸው ልጆች የምታገኝበት ስፍራ ነው። ከያቅጣጫው የሚመጡት ልጆች የተለየ ተሰጥኦ ያላቸው ልጆች አሉ። በአጋጣሚ የፕሮፌሽናል እድልንም አቅምንም የተሻለ ፐርፎርም የሚያደርጉ ልጆችን ማግኛው መንገድ እዚህ ላይ ነው ብዬ ነው ማምነው። ተተኪ ተጫዋቾችን ለማፍራት በብዛት አሁን እዚህ ቲም ውስጥ ያለነው አሰልጣኞች ኳስ ተጫውተን ያለፍነን እና እኛ በነበርንበት ጊዜ እንደዚህ አይነት ትሬንድ ስላልነበር በራሳችን ጥረትና ብዙውን ነገር ክለብ ከገባን በኋላ ነው። አሁን ላይ ግን የኛው ጄኔሬሽን በጣም እድለኛ ነው ማለት ይቻላል። ብዙ ነገር ከዚህ ተምረው ነው የሚሄዱት። መሰረታዊ የሆኑ ነገሮችንና ቴክኒኮችን ለአንጋፋ ክለቦች አሁንም ብዙ ተጫዋቾች ሰተናል፣ እየወሰዱም ነው። ለወደፊቱም እራሱ ተተኪ በቀላሉ አሁን ክለቦች እንደ ድሮው ምርጫ ተለጥፎ ምናምን ሳይሆን ቀጥታ መጥተው ከፕሮጀክት ከፕሮጀክቱ ጋር ተነጋግረው የሚፈልጉትን ልጆች የተዘጋጁ ልጆች መውሰድ ይችላሉና ትልቅ አድቫንቴጅ አለ። የአንድነት የታዳጊ እግር ኳስ ፕሮጀክት ከስምንት እስከ 17 ዓመት በእድሜ ርካን የተለያዩ ስልጠናዎች የሚሰጡ ሲሆን ሰልጣኞችም እየተሰጠ ካለው ስልጠና ብዙ ልምድ ያገኙበት እንደሆነም ይናገራሉ። እንደዚህ አይነት አጋጣሚ ላይ አሁን እዚህ አንድነት ቅዳሜ እና እሑድ ነው የምንሰራው። ክረምት ላይ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ እና በዚህ ጊዜ ከሰኞ እስከ አርብ ያለውን ነገር ኳሱን ትተት ትምህርታችን ላይ ፎከስ አድርገን እያጠናን በደንብ በትምህርቱም በእግር ኳሱም ጥሩ ቦታ እንድንደርስ እራሳችን ማዘጋጀታለን። ትሬኒንጉ ዘመናዊ የሆነ ትሬኒንግ ነው። ወደ የተለያዩ እድሜ ካታጎሪ እንድንደርስ እያሰሩ ይገኛል። እዚህ ብዙ አሰልጣኞች አሉ። ቅዳሜ በሳምንት ሁለት ቀን እንደምንሰራና አሰልጣኞቻችን ደግሞ በጣም ጎበዞች ናቸው። ፈርስት ምንጊዜም ከማሟቀን በኋላ ነው ወደ ኳሱ የምንገባው ከወደ ኳስ ከመግባታችን ወደ ግጥሚያ ና ወደ ጌም ከመግባታችን በፊት ደግሞ የተለያዩ ኤክሰርሳይዞችን ይሰጡናል። በዕድሜ የሚጫወቱት ትላልቅ ትንሽ ተለቅ ያሉት አንደር ሰርቲን ፊፍቲን እና ሰቨንቲኖች ከእኛ ጋር እንትን ስለማይሉ ከአንደርቴኖች ጋር በጣም ትላልቅ ስለሆኑ እንዳንጎዳ ብለው ነው ይሄኛውን አንደርቴን አንደር ሰርቲን፣ አንደር ፊፍቲን እና አንደር ሰቨንቲን ብለው የከፋፈሉ። እዚህ ከገባው አንድ አራት ዓመት ይሆነኛል። እዚህ የሚሰጡት ልምዶች በጣም አሪፍ ናቸው። ብዙ ጥቅም እናገኝባቸዋለን። ሁላችንም እንደምትመለከታቸው ብዙ ልምድ አግኝተናል እና ብዙ የጊም ልምዶችን የቲም ከቲም ጋር እንታወቃለን። ብዙ ብዙ ጥቅሞችን አግኝተናል። የልጃቸውን ስልጠና ሲከታተሉ ያገኘናቸው ወላጅም በእድሜርከን በፕሮጀክቱ እየተሰጠ ያለው ስልጠና ደስተኛ ነኝ ይላሉ። በእድሜርከን ውስጥ መሰልጠኑ ሁሉም እንደየእድሜው እድሜው ከኩያው ጋር ሲሰራ የመገፋፋትና የመራራቁ ነገር አይኖርም። ካታጎሪያቸው አንዱ ውስጥ ሲሆን ግን ምናልባት አሁን አንደኛው በጣም ዝቅ ብሎ አንደኛው በጣም ከፍ ብሎ በድሜ ሲለያዩ የችሎታን ፊዚካሊ አፍራንሱ ላይገናኝ ስለሚችል በካታጎሪ ውስጥ ተለያይቶ መሰልጠናቸው ለእነሱም አድቫንቴጅ አለ። በዛ ላይ ደግሞ እኔ ከተመለከትኩት ነገር ውስጥ አሁን ሙስ ሶስተኛ አመቱ ነው፣ ከመጀመሪያ መጀመሩ አያሉም በየአመቱ መጨረሻ ላይ የሰልጣኞችን ሲጨርሱ ምርቃትና እንደዚህ ወላጅ ተጠርቶ መዝጊያ ፕሮግራም ይካሄዳል። ውጤቱን ደግሞ ስታይም ከእለት እለት እያወቀ ያሉት ዲሲፕሊን፣ ስፖርቱ ላይ ያላቸው ፍላጎት፣ ምክንያቱም ፍላጎት ኖሯቸው ነው ወደዚህ የሚመጡት ተገዶ ምናምን አይደለም። ፍላጎቱ ሲኖር ያንን ነገር ቤተሰብ ይደግፍና የልጁ ፍላጎት ለማሟላት ይመጣል። በፍላጎት ላይ የተመሰረተ ነገር ደግሞ መጨረሻው ውጤት ማምጣቱ የማይቀር ነው። ያ ደግሞ ለነሱ ለስፖርትም፣ ለጨዋነቱም ከትምህርታቸው ጋር ጎን ለጎን ዲስፕሊን ሆኖ ለማደግ ጥሩ ይረዳቸዋልና የፉትቦል ስልጠናው በጥሩ ሁኔታ ነው የሚማየው። የአንድነት የታዳጊ ፕሮጀክት አሰልጣኞች እግር ኳስን ተጫውተው ያለፉ መሆናቸውና በጋራ መስራታቸው ለስልጠናው ጥራት የራሱ ሚና እየተጫወተ እንዳለ አሰልጣኞቹ ይጠቅሳሉ። ብዙዎቹ ልምድ ስላላቸው ፕሮጀክቱ የቆየ ስለሆነ ልምድ ያላቸው አሰልጣኞች ስለሆኑ ማንዋል ተዘጋጅቶ ሁሉም ላይሰንስ ወስደው በኢትዮጵያ ፌዴሬሽን ኢቨን በስፖርት ኮችንግ ብዙዎቹ የተማሩ የሰለጠኑ አሉ። አንድም ትልቅ ግብአት ነው ከልምድ አኳያና ይህን ነገር የዛን ትምህርቱን የዛንትን ልምዳቸውን በዛ መሰረት እዚህ መተው ይወርዳሉ ማለት ነው። ሁለት አይነት ደግሞ እንገማገማለን እኔም በሌሉበት ሰዓት ምን ሰራና ምን አልሰራ የሚለውን ነገር ከእስኳቱ ጀምሮ ስልጠናውም ሁሉም በየድማ ካታጎሪ ቢሆንም የስልጠናው ማንዋ አንዱ ስለሆነ አንዱ አሰልጣኝ ምናልባት በሆነ አጋጣሚ ቢታመም ወይም ሲቀያየር ሲል በዛ ማንዋ የምንሰራው ይሄ በመሆኑ ራሱ ይህንን ራሱ ባሉ ተደራርገን ነው እየሰራ ነው ያለ ሙያተኛ ሲሆን አሳየዋለሁ፣ ኳሱ እንዴት መምታት እንዳለበት። ሙያተኛ ካልሆንሽ ግን አታውቂውም፣ እንዴት ሆኖ ነው ኳሱ እንደዚህ ብታገባ፣ በምን ለማሳየው። ተጫውተን ያለፈ ሰው ግን እንደዚህ መታለዋለሁ፣ ይሄን እንደዚህ አድርገው፣ እንደዚህ ብታረገው፣ ምክንያቱም ሙያተኛ ስለነበርኩ ተጫውቼበት ስላለፍኩበት ያንን ነገር እያሳየው ነው። በጋራ መስራቱ ከፍተኛ የሆነ ጥቅም አለው ብዬ ነው የማስበው፣ ምክንያቱም እያንዳንዱ። ሁሉም የራሱ የሆነ ምልከታ አለውና እግር ኳስ ደግሞ የተለያየ ምልከታ ይፈልጋል። አንዱ ያላየውን አንዱ ሊያ ይችላል አንዱ ጋ የሌለው ስኪል አንዱ ጋ ሊኖር ስለሚችል በህብረት እንደዚህ መስራቱ የበለጠ ውጤታማ ያረጋል ብዬ አስባለሁ። ትልቅ ቦታ እንድደርስና እኔም ተጫዋቺ እንደ ማንኛውም ተጫዋች ታዋቂ ሆኜ ሀገሬንም ማስጠራት ፈልጋለሁ። ኢትዮጵያን ከአፍሪካ ዋንጫ አስበልጠን የአፍሪካ ሀገራት ደግሞ ወደ ዓለም ዋንጫ ገብተን መጮት ነው የምንፈልገው። ሀገራችንን ማሳደግ ግን ኳስ መጪው ተጫዋቹ ነው የምንፈልገው ና ከተጫዋቾች ማደንቁ ብሄራዊ ቡድን ጥሩ ተጫዋቹ ነው፣ ሀገሪ ማስጠራት ነው። ክለቦችና ብሄራዊ ቡድኖችም ለፕሮጀክቶች ትኩረት በመስጠት ቡድናቸውን ከማጠናከርና ውጤታማ ከመሆን አንጻር በመሰል ማሰልጠኞች ላይ ትኩረት መስጠት እንዳለባቸው አሰልጣኞቹ ሐሳባቸውን ያጋራሉ። በእርግጥ ምን እና ጊዜ ያው ኳስ ጨዋታ በሜል በሌላ ልክ የሚታይበት ሁኔታ ነው። ለምሳሌ እኔ ቤት ዘጠነኛ ልጅ ነኝ። ሁሉም ይጫወቱ ነበር። አካባቢው ሁኔታ ያስገድሻል። ይስ ለስታሩን ቅርሰ ነበርን ያው ቤተሰብ እግር ኳስ በሌላ መልክ ነው የሚያዩ። አሁን ግን አልተጠቀምንም። ወላጅ አሁን ልጁ ሜዳ ይዞ መጣ፣ ይሄንን ሪሶርስ መጠቀም አልቻለም። ይሄንን እንዴት አድርገን ነው የምንጠቀመው? እንዴት ነው የምንሰራው? ሰው ኳስ ይወዳል። ወላጅ ልጁ ኳስ እንዲጫወትለት ይፈልጋል። ወጣቱ ታዳጊ ኳስ መጫወት ይወዳል። ይሄንን እንዴት ነው የምንጠቀመው? የሚሆን ነገር በጣም ጥያቄ ሊነሳና በጣም በጣም የምንጠቀምበት ነገር መሆን አለበት ብዬ ነው የማስበው። የኛ ልጆችን ከዚህ ሄደልሽና ክለብ ሲገባ ያ ልጅ ደብቆ ስለሚጫወት እዛ ጋር ሲገባ እዚኛ 16 ያለው ልጅ እዛ ጋር ደብቋል ማለት ነው እዛ ጋር ሲገባ ገና 24 ዓመቱ ላይ ይወጣል። በትክክል በእድሜ ቢሰራ ብሔራዊ ቡድናችን ቆንጆ ብሔራዊ ቡድን ይወጣዋል። ጥሩ ልጆች አሉ፣ የሚያንጠፍቶ ነው እንጂ ኢትዮጵያ የኢትዮጵያ ተጫዋች ዳህ አይደለችም። በየ ካታጎሪ፣ በየ በየ ቦታ በየ ቦታ ይዘገናል ሻል በጣም ጥሩ ጥሩ ልጆች አሉ። ታላንት ያላቸው ካንድ ካንድ ፕሮጀክት አንድ ቢወጣ በቂ ነው። ህፃናቱ እንደሚያደንቋቸው ዓለም አቀፍ ተጫዋቾች ለመድመቅም አሁን ላይ ጠንክረው በዚሁ በአንድነት ፕሮጀክት ስልጠናቸውን ቀጥለዋል። ኳስ ተጫዋች መሆን የፈለኩት አይቲ ነች ካሶን ተካ ነች ነው ወደፊት ኳስ ተጫዋች መሆን አፈልኩ። እኔ ለእረፍት አይደለም ምጫወተው ዓላማዬ ነው ኳስ። እኔ ከኳስ ተጫዋች ማደንቆ ደግሞ ክርስቲያኖ ሮናልዶ ነው ክርስቲያኖ ሮናልዶ በልፋት ያመጣው ነው። እኔም ደግሞ ያው ለፍቼ ነው መውጣት የሚፈልግ ወደ ላይ። የአንድነት የታዳጊ እግር ኳስ ፕሮጀክት የህፃናቱን የስልጠና ሁኔታ ከወላጅ ጋር በቅርበት እየሰራ ሲሆን ወላጆችም የልጆቻቸውን ታለንት በማውጣት ወደ መሰል ፕሮጀክቶች ማምጣት የተሻለ እንደሆነ ይጠቀሳል። ብዙውን ጊዜ ወላጆች ምንድነው ነው እንደምናየው አንዳንድ ወላጅ ግንዛቤው የሌላቸው አሉ። ልጆቻቸውን ብቻ አምጥተው ግቢ ሰጥተው ነው የሚሄዱት ነገር ግን ልጄ ምን ላይ ደረጃ ደርሰዋል ብሎ ቀረብ ብሎ እንዲጠይቅ እኛ ነን የምንገፋፋው። ግዴታ ሲመጡ ከመሄዳቸው በፊት ልጆችን ሰጥቶ መሄድ ሳይሆን ቆመው ስልጠናውን ማየት እንዳለባቸው። ልጆች ሲቀሩ ለምን ቀሩ፣ ወላጅ ጋር እንደውላለን። አይ በትምህርት ነው ወይስ ስልጠናው አስጠልቶት ነው? ይህን ሁሉ ከነሱ ጋር ዲስከስ እናደርጋለን። ብዙዎች ወላጆች ግን አሁን እንደውም በቃ እየጠበበን ነው ያለ ነው እንጂ ብዙ ወላጆች ከኛ ጋር ያላቸው ግንኙነት በጣም ደስ በሚል ሁኔታ ነው። እንደ አባት እንደ ልጅ ነው የምንነጋገረው። ያለውን ስህተት ሁሉ መጥተው ይነግሩናል። እኛም እንቀበላለን። ወላጅ የልጆችን ታለንት ማየት አለበት። ልጁ ሰዓሊ ነው መሆኑ የሚፈልገው ልጁ ፉትቦል ተጫዋች ነው ልጁ ዋናተኛ ነው ልጁ በተለያየ በዚህ ብቻ ሳይሆን በአርቱም በምን በሁሉም ላይ ያለውን ነገር ወላጅ የልጁን ተሰጥኦ መከታተል መቻል አለበት። ወላጆች በየአካባቢው ያለውን ነገር ልጅ ኢንፎርሜሽኑ ያለው ልጆች ጋር ምክንያቱም ፍላጎቱ ያለው እነሱ ጋር ነው፣ እነሱ ናቸው እንደዚህ የምት ቦታ እዚህ ቦታ ራለ እስ እንደዚህ ጠይቁልኝ ብለው ጥቆማ ሊሰጡ የሚችሉት ያንን ወላጅ ሲቀርብለት ደግሞ የልጁን ፍላጎት ተከታትሎ ምክንያቱም ነገ ይሄ ልጅ ታንጾ በስፖርት ሆነ በምን ባለው ችሎታ ታንጾ የሚሆነው የቤተሰብ ድጋፍና ትክክለኛ ታለንቱ ያለበትን ቦታ ሲያገኝ በእግር ኳሱ ተተኪን ከማፍራት ጎን ለጎንም ማህበራዊ ኃላፊነቱን ለመወጣት እየሰራ ይገኛል። ወደ አርባ አምስት ልጆች አካባቢ የችግረኛ ቤተሰብ ሆኖ ታለንት ያላቸው አክሰስ መክፈል መችሉ ልጆች ግድ በዚህ ታቅፈው የተጫው ክለብ የገቡም አሉ። አሁን የሚሰራ ያሉበት ሁኔታ አለ። የምናስከፍላቸው ልጆች አሉ፣ ስምንት መቶ ብር የምናስከፍለው ግን እንደምታ የሜዳን እንከፍላለን፣ የቢሮን እንከፍላለን ኳስ ማቴሪያሎች እንደምታዩ አሁን በጣም 10 ሺህ ብር፣ የማይረባ ኳስ 5 ሺህ 6 ሺህ ብር የገባበት ሁኔታ አለ። አሁን የጎዳና ልጅ 17 የሚጫወት አለ፣ ጥሩ ታለንት አለው። ግን በቃ ጎዳና ልጅ ስለሆነ 17 አሁን ውድድሩ ላይ የተሳተፈ ጥሩ ኤነርጂ ያለው ልጅ ነው። እራሱን ከጠበቀ እኛም እየመከርነው ነው። ከእናቱ ጋር ነው የሚኖረው ግን ያው እግዚአብሔር ብሎ ልጁ አሁን ጥሩ ሁኔታ ላይ ነው ያለው። እስከ መጨረሻው ድረስ እኛም እንደ ባሉ መም የእሱን ጥረት ታክሉ እኛም እንታገላል ብዬ ነው ማስበው። ሁሉ ልጆች አሁን ተጫዋች እንኳን መሆን ባይችሉ በዲሲፕሊን በትምህርትም ትኩረት እንዲያረጉ እዚህ ክትትል ስለምናደረግ ቢያንስ ጤናማ ዜጋ የሆነ ትውልድ ይፈራል ከኳሱ ባሻገር ብዬ እምነት አለ። በእግር ኳስ እየሰለጠኑ ያሉ ህጻናትም የወላጅና የሚመለከታቸው አካላት ድጋፍ እንደሚያስፈልግም ይገልጻሉ። ወላጆች እንግዲህ ወደዚህ እንትን ልጆች እንዲመጡ የተለያዩ ልጆቻችን ስኪል መፈተሽ እንዳለባቸው የልጆቹ የተለየ እንትን አክቲቪቲያቸውን እዚህ መጥተው እንዳያያቸው ወላጆች አሁን ላይ እየሰጡኝ ያሉ ድጋፍ አሪፍ ነው። ከዚህም በተጨማሪም ያው ከእውቅ ከሆኑ ሰዎች ጋር እንዳያስተዋውቁኝና ችሎቴ እንዲያውልኝ ወደፊት ጥሩ ቦታ እንድደርስ በአሁኑ ጊዜ በጣም ደስ ይላል። ምክንያቱም የተለያዩ አርቴፊሻል ሜዳዎች እየተሰሩልን ነው። ያው በዚህ ጊዜም አሁን አብዛኛው ለሴቶች ብዙ የሉም እንደዚህ የሚጫወቱ እና አሁን ብዙ ቦታዎች ሳይሆን እኔ እስካየሁት ድረስ አሁን ደግሞ መደረግ ያለበት ለሴቶች ከፍተኛ ቦታ መሰጠትና የተለያዩ ሜዳዎች ተሰርተውልን በደንብ የተለያዩ ስልጣኖች እንዲሰጡ ነው የሚፈልገው። የአንድነት ታዳጊ እግር ኳስ ፕሮጀክት በቀጣይ እየሰራ ካለው በተሻለ ለሀገር በስፖርቱ የዳበረ ማህበረሰብን ከማፍራት አንጻር በተሻለ መልኩ አስተዋጽኦን ለማበርከት የተለያዩ የቁሳቁስ ድጋፎችን እንዲያደርጉላቸውም ጥሪያቸውን አቅርበዋል። አሁን በጣም ትልቁ ነገር በእግር ኳስ ውስጥ የእግር ኳስ መጫወቻ ማቴሪያሎች በሚገርም ሁኔታ ነው እየተወደዱ ያሉትና ያንን ደግሞ እኛ በእኛ አቅም የሚሸፈን አይደል። አንድ ኳስ አስር ሺህ ብር የሚሸጥበት ሰዓት ተደርሷል። እና ይሄንን ችግራችንን የተለያዩ አካላት የማቴሪያል የኢኩፕመንት እንትናችንን ክፍተታችንን እንዲሸፍንልን ጥሪ እናደርጋለን። የሚያየን ቢኖር የሚያየን ጎብኘት ብለን አሁን በራሳቸው ገዝቶ የሚጫወቱት እኛ እያቀረበ ነው እየገዛ ነው። የኳስ ችግር አለ። የጥጥቅ ችግር አለ። እንግዲህ እያያችሁ ነው ሜዳው ይሄ ራሱ በነጻ አይደለም የሚሰራበት፣ ተከፍሎበት። የግድ የሚረዳን ስፖንሰር ብናገኝ የበለጠ ደግሞ ልጆች እናፈራለን። የበለጠ ነገር ደግሞ ተነሳሽነታችን እኛም እየጨመረ ይመጣል።